እጅግ በጣም የሚገርሙ ሶስት ሀሳቦችን ነው ብዙ ስፍራ ላይ የምንመለከተው። አለኝም የአባቶቻችን አምላክ ፈቃዱን ታውቅ ዘንድ፣ ጽድቁንም ታይ ዘንድ ከአፍን ድምፁን ትሰማ ዘንድ አስቀድሞ መጥተዋል። ሶስት ሀሳቦችን አንደኛው ፈቃዱን ማወቅ፣ ሁለተኛ ጽድቁን ማየት

አንተ ከምትሄድበት መንገድ የተለየ ነው። ሲመል ሲመልሰው ያንተ ጉዞ የእግዚአብሔር ፈቃድ ያለበት አካሄድ አይደለምና ፈቃድን ወደ ማወቅ ህይወት እንድታድግ እፈልጋለሁ ብለው እግዚአብሔር ነዋል ስዳል እንመለከታለን። የእግዚአብሔርን ፈቃድ ወደ ማወቅ ህይወት እንድትመጣ እግዚአብሔር ፈልገዋል ብሎ ሲያመላክተው እንመለከታለን። ጽድቁንም እንድታይ በዛ ስፍራ ላይ ሆነ ፈቃዱን ባወክበት ከፍታ ላይ ሆነ የእግዚአብሔር ፈቃድ ባወክበት ከፍታ ላይ ሆነ፣ ጽልቁን እያየ ልትጓዝ ገ አንተም ደግሞ

ፈቃዱን እንድንታወቅ እግዚአብሔር አምላክ የፈለገው አንተን ፈቃዱን ወደ ማወቅ እንድታድግ ስለፈለገ ጽድቁንም ማየት ልትችል ከአፉ ድምፁን እየሰማን እንትባዝ ጠርተዋል፣ ስለው እንመለከታለን። ዛሬ እግዚአብሔር ከአፉ ድምፁን እየሰማን ሌሎችም ወደ ማወቅ ከፍታ እንድንመራ እግዚአብሔር አምላክ ጠርቶናል። ከቁጥር 15 ላይ ከቁጥር 15 ላይ ባየኸውና በሰማሁ በሰው ፊት ምስክር ትሆንለታለ። እንግዲህ ከቀረው በኋላ ፈቃዱ ደግሞ ከፍታ ካመጣው በኋላ ጽድቁን ማየት ወደሚችልበት ከፍታ ካመጣው በኋላ ከአፉ ድምፁን ወደ መስማት ከፍታ ካመጣው በኋላ እንግዲህ አለ እንግዲህ ባየኸውና በሰማኸው በሰው ፊት ምስክር ትሆንለት ዘንድ ነው እግዚአብሔር የፈለገው ይለናል። እኔና እናንተን እግዚአብሔር አምላክ ከምንጓዘበት ስፍራ ካሰብንበት አቅጣጫ አልመን ከምንጓዘበት ጉዞ እናተመለስ እሱ አይደለም የተፈጠርክበት ዓላማ ለዚህ አይደለም ብሎ ሲመልሰን ሳለ ባየነው እና በሰማነው በሰው ፊትም እንድንመሰክር ህይወታችን ራሱ የእግዚአብሔርን ክብር የሚያንጸባርቅ ሲሆን ፈቃዱን የማወቅ ህይወት በህይወታችን ኑሮ እንድናድግ ጽልቁን በማየት ከቤቱ እንድንመላለስ፣ ሁልጊዜም ከአፉ ድምጹ እየሰማን እንድንኖር እግዚአብሔር ጠርቶናል። ተወለ እግዚአብሔር ይሆን ይህ ጳውሎስ ደግሞ በዚህ ህይወት ካደገ በኋላ ፈቃዱን በማወቅ ህይወት ድምፁን በመስማት ህይወት ካደገ በኋላ ክርስቲያን ወገኖችን ደሞስ ሲመክራቸው እንዲህ አለ አንደኛ ቆሮንቶስ ምዕራፍ ዐሥራ አንድ ከቁጥር አንድ ላይ እኔ ክርስቶስን እንደምመስል እናንተ ምሰሉኝ ጳውሎስ የጳውሎስ ሞዴል ክርስቶስ ነው ድምፁን ከሰማ በኋላ

ዛሬ እኔና እናንተ ምን እግዚአብሔር አምላክ ከእሱ ከአፉ በምንሰማው ድምፅ ፈቃዱን በምናውቅበት ህይወት፣ እሱን ወደ መምሰል ህይወት እንድናድግ እግዚአብሔር ይፈልጋልና እያንዳንዳችን ይህንን እናስተውል። እግዚአብሔር ይፈልጋል። ክርስቶስን መምሰል ምስጢሩ ወንድ ወገኖች ታላቅ ነው። ክርስቶስን መምሰል ምስጢሩ ታላቅ ነው። ጳውሎስ ከዛ ህይወት ፍቃዱን ወደ ማወቅ ሲመጣ ከአፉ ድምፁን ለመስማት ሲመጣ ሁልጊዜ መልካም የሆነውን ነገር እያየ ወደ ማደግ ከፍታ ከመጣ በኋላ ህይወቱን ቀድሞ ህይወቱን አውልቆ ጣለና፣ እኔ ክርስቶስን መስያለሁ። ዛሬ ና እናንተ የቀድሞ ማንነታችንን የሚያስቸግረን ማንነታችንን እየተቀላ አይችልም መሆን የምንፈልገውን ነገር ሳይሆን እያደረግን ያለ ነው። የተከታተለ ነገር እየሆነ እያስቸገረ ያለውን ህይወት ተከታዮቻችን እኔ ክርስቶስን ልመስል እያለው እናንተ ምን የሚውሰሉ እያለን ለማስተማር ከአፉ ድምፁን መስማት አለብን። ፈቃዱን ማወቅ አለብን። የተጠራንበትን ዓላማ ማስተዋል አለብን። ይህ ሲሆን በህይወታችን ሰዎች በተናገር ነው እና በሰበክ ነው ሳይሆን በምንኖረው ኑሮ በእኛ ህይወት ክርስቶስን ማየት ይቻላል። ብዙዎቻችን አንተ አንተ ጊዜ በመናገር በመስበክ ክርስቶስን የመሰልን ለመምሰል ለመምሰል እንፈልጋለን፣ ግን ሰዎች በህይወታችን ክርስቶስን ይፈልጋሉ። በእውቀታችን ክርስቶስን የመሰልን ለመምሰል እንፈልጋለን፣ ግን ሰዎች ይህ ደግሞ ከአፉን ድምፁን እንድንሰማ ፍቃዱን ወደ ማወቅ ህይወት ማደግ ይጠይቃል። ስለዚህ ወገኖች እግዚአብሔር አምላክ እኔ እና እናንተን ወደዚህ ስትመጡ ሁል ጊዜ ከአፉን ድምፁን እንድንሰማ እግዚአብሔርን በማየት እንድንጓዝ ፍቃዱን ወደ ማወቅ ከፈታ እንድናድግ በእኛ ህይወት ክርስቶስን ወደ መምሰል ህይወት ጳውሎስ እንደተቀየረ በእኛም ህይወት ሰዎች ክርስቶስን እንዲያዩ ክርስቶስን ክርስቶስ የማንፀባሪት ባህርወታች የሚታይበት ክርስቶስ ይፈልጋል። ትንቢተ ኢሳይያስ 33፥13 ላይ እናንተ በሩቅ ያላችሁ የሠራሁትን ስሙ፣ እናንተ በቅርብ ያላችሁ ኃይሌን እወቁ። እናንተ በሩቅ ያላችሁ የሠራሁትን ስሙ፣ እናንተ በቅርብ ያላችሁ ኃይሌን እወቁ። ኢሳይያስ ምዕራፍ 33 33 ላይ በቅርብ ያላችሁት ኃይለ ነው ይለናል። በቅርብ ርቀት እግዚአብሔር እያየን እያገለገልን ያሉ አገልጋዮች ኃይሉን በማወቅ እንደሚባል ነው። እግዚአብሔር የሚፈልገው ኃይሉን እንድናውቅ፣ ኃይሉን አውቀን አስተውለን፣ እንዴት ያለ ኃይል እንዳለው እያስተዋል ነው። እንዴት ያለ ክብር እንዳለውን እያስተዋል ነው። የያዝነው በእጃችን ያለ ክቡር የሆነ አገልግሎት እንደሆነ እያስተዋል ነው። ኃይል ያለው አገልግሎት እንደሆነ እያስተዋል ነው። ፈቃዱን ለማወቅ የተጠራንበት ዓላማ ያለበትን አገልግሎት እንደሆነ እያስተዋልን እንድናገለግል የሚያበቃቸው ወገኖችን። ስለዚህ በዚህ ጠዋት እግዚአብሔር አምላክ የተጠራንበትን ዓላማ እያስተዋልን ጌታን ስናገለግለው በቅርብ ርቀት ያለን ኃይሉን እያወቅን እንድናገለግለው ኃይሉን እያስተዋልን የኃይሉ ታላቅነት ገብቶን እንድናገለግል እግዚአብሔር ይፈልጋል። ስለዚህ አገልጋዮች እያንዳንዳችንን እግዚአብሔር አምላክ ለታላቅ ዓላማ እንጠራን እያስተዋልን እንድንኖር ቤተ ጸጋውን ያብዛል። እንግዲህ ይህንን አገልግሎት ደግሞ ይላል ጳውሎስ ክርስቲያን አገልጋዮችን ሲመጣቸው እጅግ ታላቅ የተሰ አገልጋዮችን ስመክራቸው ተከታዮችን ስመክራቸው እጅግ የተሳካለት አገልጋይ ነው። ቆላስይስ ምዕራፍ 3 ቁጥር 23 ላይ ለሰው ሳይሆን ለጌታ የምታደርጉ የምታደርጉትን ሁሉ በትጋት አድርጉ ይላል። ያገለግሉት ጌታ ክርስቶስ ነው ይላል። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ስፍራ ላይ ትልቅ ሶስት ሀሳቦችን ነው የሚያስቀምጥልን ጳውሎስ። አገልጋዮችን እንዲያስተውሉ ሶስት ወሳኝ የሆኑ ነገሮችን ነው የሚያስቀምጠው። ለሰው ሳይሆን የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉ በትጋት አድርጉት ይለናል። ሁለተኛው ሀሳብ ከጌታ ዘንድ የርስትን ብድራት እንድትቀበሉ ታውቃላችሁ ይለናል። ሶስተኛውን የምታገለግሉት ጌታ ክርስቶስ ነው ይለናል። ስለዚህ ወገኖች ክርስቶስ ወደ አገልግሎት የተጠራን ሁላችንም ይህንን አስተውለን እንድናገለግል ጌታ ጸጋውን ያብዛለን። በመጨረሻው አንድ ትንቢት መንፈስ አንድ ተስሞኒስ ሞሊዮም ዘጠኝ ላይ ገጽ አንድ 19ና 20 ላይ አንድ የተጻፈ ሀሳብ ላምሉላችሁ የእውነትን ብርሃን የተቀበለ የተቀበለ ማንኛውም ሰው መልካም አቅጣጫዎች እየሰሙና እየተበረክቱለት ሲሄዱ፣ የሰው ልጅ ሆይ አንተን ለእስራኤል ቤት ጠባቂ አድርጌሃለሁ ነው። ስለዚህ የምናገረውን ቃል ስማ፣ ማስጠንቀቂያውንም ስጣቸው። ሕዝቅኤል 33 ሰባት ላይ ያለው የሚል ቃል ከመጣለት የእስራኤል ነቢይ ጋር ተመሳሳይ ኃላፊነት እንግዲህ የሰው ልጅ ወይ አንተ እስራኤል ቤት ጠባቂ አድርጋለሁ። ለዚህ የምናገረውን ቃል ስማ፣ ማስጠንቀቂያንም ስጣቸው የምል ቃል ከመጣለቅ የእስራኤል ነቢይ ጋር ተመሳሳይ ተመሳሳያ ላፍነት ይጠራል። ስለዚህ ለዚህ ለታላቅ ዓላማ ታላቅ ስራ የተጠራን በእግዚአብሔር ቤት የተጠራንበትን ዓላማ ያስተዋልን ወደ እግዚአብሔር ፍጹም ሙላት ማደግ እንደምችል ጌታ ጸጋው